ሰላም ጤና ይስጥልን። የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን እጅግ በጣም ብዙ የጤና ጥቅሞች ስላሉት በጣም ገራሚ ስለሆነ የፍራፍሬ አይነት ነው የምንነግራችሁ። ይህን ቪዲዮ እስከ መጨረሻው ተከታተሉ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። በዛሬ ቪዲዮአችን ስለ ዘይቱን የጤና ጥቅሞች ነው የምንነግራችሁ። ምን ያህሎቻችሁ እስኪ ዘይቱን የመጠቀም ልምድ አላችሁ? ዘይቱን እጅግ በጣም ብዙ የጤና ጥቅሞች ነው ያሉት። በከፍተኛ ሁኔታ በቫይታሚን ሲ እየበለጸገ በመሆኑ ምክንያት በሽታ የመከላከል አቅማችንን በጣም ነው የሚጨምርልን። እንዲሁም ደግሞ ኮላጅን የሚባለው ጠቃሚ ፕሮቲን እንዲመረት በማድረግ ቆዳችን ያልተሸበሸበ እንዲሆን የቆዳችን ጤንነት የተጠበቀ እንዲሆን ያልተሸበሸበ ቶሎ ማያረጅ እንዲሆን የማድረግ አቅም አለው። እንዲሁም የምግብ መፈጫ ስርዓታችን ጥሩ እንዲሆን የማድረግ አቅም አለው። ምክንያቱም በከፍተኛ ሁኔታ በፋይበር የበለጸገ ስለሆነ። እንዲሁ በፖታሽየምና በአንቲ ኦክሲዳንት በጣም የበለጸገ በመሆኑ ከልብ ጋር ለተያዘ የጤና ችግሮች ተጋላጭ እንዳንሆን ያደርገናል። የዘይቱን ግላይሴሚክ ኢንዴክሱ ዝቅተኛ በመሆኑ ለስኳር በሽታ እንዳንጋለጥ ያደርገናል። እንዲሁም ስኳር በሽታ ያለባቸው ያላቸው ሰዎች የሚፈቀድ የፍራፍሬ አይነት ነው። እና እንዲሁ የቆዳችንን ጤንነት ለመጠበቅ በጣም ነው የሚረዳን፣ ምክንያቱም ከላይ እንዳልናችሁ በከፍተኛ ሁኔታ በቫይታሚን ሲ እንዲሁም ላይኮፒን በሚባል አንቲኦክሲደንትና በሌሎች በብዙ አንቲኦክሲደንቶች በጣም የበለጸገ ስለሆነ ቆዳችን ቶሎ እንዳያረጅ እንዳይሸበሸብ ና ጥሩ የሆነ እንዲሆን የማድረግ አቅም አለው። እንዲሁ በከፍተኛ ሁኔታ በቫይታሚን ኤ የበለጸገ ስለሆነ በአንቲኦክሲደንትም እንዲሁ የበለጸገ ስለሆነ የአይናችንን ጤንነት ለመጠበቅ ይረዳናል። ክብደታችንን ለመቆጣጠር ይረዳናል። በፋይበር በጣም የበለጸገ ስለሆነ ዘይቱንን ብንመገብ ቶሎ የረሃብ ስሜት ስለማይሰማን ክብደታችንን ለመቆጣጠር ይረዳናል። ቶሎ ቶሎ ምግብ የመፈለግ ስሜት አይኖረንም ማለት ነው። ሌላው በአንቲ ኦክሲደንት የበለጸገ ስለሆነ እንዲሁም አንታይ ኢንፍላማቶሪ ፕሮፐርቲ ስላለው ለተለያዩ ከባድ የጤና ችግሮች እንዳንጋለጥ ያደርገናል። ለምሳሌ ከካንሰር ጋር ለተያያዘ የጤና ችግር እንዳንጋለጥ ያደረገናል። እንዲሁም ከመርሳት ጋር የተያያዙ የጤና ችግሮች፣ ከአይምሮ ጤና ጋር የተያዙ ችግሮች ለምሳሌ ነ ዲሜንሽያ፣ ፓርኪንሰን የሚባሉና ሌሎች ክሮኒክ የሚባሉ በሽታዎች ተጋላጭ እንዳልሆን ያደርገናል። እንዲሁ የአይምሯችንን ጤንነት ለመጠበቅ በጣም ነው የሚረዳው። እንግዲህ የየለት አመጋገባችን ላይ ብናካትተው በጣም ተጠቃሚ ነው። ምን ሆነው ከዚህ ቪዲዮ በኋላ ለዘይቱን ያላችሁ አመለካከት ይቀየራል። አመጋገባችሁ ላይ ዘይቱን ታካትታላችሁ ብለን እናስባለን። ይጠቅማችኋል ብለን ስለምናስብ ነው እንዲህ አይነት ጠቃሚ የሆኑ የጤና መረጃዎችን የምናቀብላችሁ። ስለተከታተላችሁ ከልብ እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ቻው፣ ሰላም ሁኑ።